ሰላም ጤና ይስጥልኝ። ውድ ኢትዮጵያ እንደምን አላችሁ? በተለይ አገር ውጭ ላላችሁት ይሄ አፕሊኬሽን በጣም ጠቃሚ ነውና እንዴት እንደሚሰራ ላሳያችሁ ወዳለሁኝ። ይህ እንደምታዩት የባንክ ደረሰኝ ነው። ይህን የባንክ ደረሰኝ በትክክል ብሩ ገቢ ተደርጓል አልተደረገም፣ በተለይ ከውጭ ሀገር ሆናችሁ ወደ ኢትዮጵያ ብር ምትልቁ በብላክ ባንክ አማካኝነት ይሆናል። በሌላ የባንክ መላላኪያ አማካኝነት ስትልኩና ደረሰኝ ሲላክላችሁ የደረሰኝ ትክክል ነው ወይስ አይደለም የሚለውን ቼክ የምታደርጉበት መንገድ ነው ማሳያችው። ከዚህ ጋር እንደምታዩት ትራንዛክሽን አይዲ ኤፍቲ ቲዮኒስሪ ሰርቲዋን ቱ ዋይ ኪው ዳብሊ ሰርቲናይን የሚላለ ይህ ትራንዛክሽን አይዲ ነው። ይህን ትራንዛክሽን አይዲ ና የተቀበሉዩ እንዲገባበት የፈለግ ነው ብሩ ትራንስፈር እንዲደረግ የፈለግነውን አካውንት ሁለቱን በመጠቀም እንዴት ቼክ ማድረግ እንደምችል ነው። እዚህ ጋር ይኸው ኤፍ ቲ 2331 ዋይ ኪው የሚል አለ። ይህን በመጠቀም እንግዲህ አፕሊኬሽን አለ። አፕሊኬሽኑ ሲ ቢ ኢ ሪሲፕቲ ይባላል። ይህን አፕሊኬሽኑን ኮሜንት ቦክስ ላይ የአፕሊኬሽኑ መረጃ ሊንክ አስቀምጥላቸዋለሁ። አፕሊኬሽኑ ይህን ይመስላል እና እንደ ከፈተ አፕሊኬሽኑ ከታች ላይ ቨሪፋይ አዘር ሪሲፕት ይላለ። ከታች መጨረሻ ቨሪፋይ አዘር ሪሲፍት የሚለው እንለካለን። ዘን ይሄ መጣለን። ዘን እዚህ ጋር ምናስገበለን ኤፊክ ሪፈረንስ የቅድሙን 12 ድጅት ነው። ያን ኮፒ አድጌ ስለያዝኩት ኔ ኦረዲ ፔስት ማድረግ ይችላለሁ። ይሄ ማለት ነው። ዘን አሁን ሁለተኛ ላይ ደግሞ የተጠየቅ ነው የአካውንቱ የመጨረሻ ስምንት ድጅት የትኛው ማለት ነው? የላኪው ሳይሆን የተቀባዩ። ኦልሬዲ ወደ ቤተሰብ እንዲላክ ፈልገን ከሆነ የቤተሰብን ማለት ነው፣ የመጨረሻውን ስምንት ድጅት። ለምሳሌ እኔ ዜሮ አራት ስምንት ዜሮ ዘጠና ዘጠኝ አስራ ስምንት እንደምታይ ስምንት ድጅት ነው። ዘን እዚህ ጋር ቨሪፋይ የምትላለች ከታች፣ እሷን ቨሪፋይ ብለን እንነካለን ያው በዚህ መንገድ ብሩ ላይ የምታዩት የከፋይ ስም፣ የተቀባይ አካውንት፣ የተቀባይ ስም፣ የተቀባይ አካውንት ቁጥር፣ ፓይመንት ዲቴል፣ የብሩ መጠን እና ባርኮድ በዚህ መንገድ ይመጣለናል ማለት ነው። በዚህ መንገድ ማንኛውም ደረሰኝ ከንግድ ባንክ ሲላክላችሁ በዚህ መንገድ ቼክ ማድረግ ትችላላችሁ። ደረሰኙ ፌክ ነው ወይስ ትክክለኛ ነው፣ ብሩ ገብቷል አልገባም የሚለውን በዚህ መንገድ ቼክ ማድረግ ትችላላችሁ። ለተጨማሪ መረጃ ኮሜንት ቦክስ ላይ የአፕሊኬሽኑን ሊንክ አስቀምጥላችኋለሁ አመስግ